የልጆቻችንም አምላክ የባረካችሁ የቀደሳችሁ ብሩካን መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል ዕዳ የተከፈለለት ሕዝብ የዳነ ሕዝብ ያደረጋችሁ የቅድስ ቤተክርስቲያን ልጆች የቅዱሳን ቤተሰቦች የሆንን የሆናችሁ እግዚአብሔር ብሩካን ሁላችሁ እንደምንቆያችሁ ሁሉን የሚችል ጌታ አምላክ እግዚእነ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከያው መንፈሱ ጋር ለዘላለም በአንድ ለብሶስትነት የተመሰገነ የተወደደ ይሁን። የእግዚአብሔር ልጆች አንድ አባት በደወል ላይ ነበር። ትልቅ አባት ናቸው፣ በገዳም የሚኖሩ መንፈስ ቅዱስ ቤተክርስቲያን ሰርቼ በሩን መቅጠም አቃተኝ ብለው ሲሉኝ፣ መንፈስ ቅዱስን መቼም፣ መንፈስ ቅዱስ ታቦት በየቦታው ብዙም የማይገኝ ነው። መንፈስ ቅዱስ ግን ያለ መጋቢ ነው። መንፈስ ቅዱስ የቤታችን ብርሃን ነው። የምንኖርበት የምንከብርበት፣ አይን አጥርተን የምናይበት የመንግስት ሰማያቱን የዘላለም ህይወታችንን ነገር የምንረዳበት መንፈሳዊ ብለን የምንረዳቸውን ሁሉም ጉዳዮች እስከ ስጋው ደግሞ የከሰትልን የገለጸልን ያሳየን እንድናምን የረዳን ከአምላክነቱ ጋር እንድንኖር ልባችንን የሰራ ነውና ግን ረስተ ነው ነው የምንኖረው። እና በሩን የሚዘጋልኝ አጣው ሲሉ በጣም ነው አንጀቴን የበሉኝና አንድ አምስት ሰዎች ሆነን መቶ ሺ ብር አካባቢ ይፈጃል ብለውኛል በሩ አንድ አምስት ስድስት ሰዎች ሆነን ብናሰራላቸው ለዚህ ነው መልዕክት ያመጣሁት። 9114138 ስልኬ ላይ አሳውቆኝ እስኪ። ልባችሁን የነካ መልዕክት በጣም የተባረከ እና በጣም ደግሞ የሚገረምም ነው። ማለት ብዙ ጊዜ አልተለመንም በዚህ ስም እንድናሰራ እና ይሄ ትልቅ እድል ነው። ወደኛ ቤተሰብ አምጥተውታል። ደግሞ እዛ ገዳም ውስጥ ሆነው እንደሚሰሙ ነግረውም በጣም የተደሰትኩት ጸሎታቸው ይርዳን። እንግዲህ አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። እግዚአብሔር ልጆች፣ እግዚአብሔር ከኛ ጋር እንዳይደለ እየተሰማን የምናመልክ ሰዎችን የሚመለከት ትምህርት ነው። መንፈስ ቅዱስ ዛሬ የሚያስተምረን የሚነግረን፣ ምሳሌ አድርገን የምናነሳው ወጣቱ ዮሴፍን ነው። ዮሴፍ በአባቱ ቤት ከተመለከተው ሕልም የተነሳ በወንድሞቹ በጣም መጠላቱን እንደገና ደግሞ በተለይ በያዕቆብ በአባቱ የተለየ እንክብካቤ ምክንያት ቅናት እንዳደረባቸው እናውቃለን። በዚህ ምክንያት ወንድማቸውን ለማጥፋቱን ሊያስቡ ስለነበረ አንድ ቀን እነሱን ለመጎብኘት ስንቅ ለማቀበል በጎቻቸውን ወደሚጠብቁበት ሜዳ ሲመጣ ያው እንገለዋለን ብለው ነበር። በኋላ ግን ተዉ ብለው ትልቆች ወንድሞች እነ ይሁዳ እነ ሮቤል ጉድጓድ ውስጥ ጥለውት ከዚያ ጉድጓድ አውጥተው ሸጠው ለግብፃውያን ግብፅ ሀገር ሄዶ ቤጢፋራ ቤት ተሽጦ መስራት መጀመሩን እናነባለን። መጽሐፍ ቅዱስን ስንከፍት የዮሴፍ ቤት ውስጥ ተቀምጦ ህልም አይቶ ነበር። ነዶ ሲሰግድለት በአጠቃላይ እሱ የሚሰግድለት ሆኖ በዙሪያው ያሉት ደግሞ የሚሰግዱለት ሆኖ ተመልክቷል። እግዚአብሔር አስቀድሞ ተናግሮታል። ዮሴፍ እግዚአብሔር ከሱ ጋር እንደሆነ በልጅነቱ ነው ያሳየው። የወላችሁ አንድ ትልቅ እውነት ማወቅ ያለብን ነገር እግዚአብሔር ከኛ ጋር እንደሆነ የምናውቅበት ትልቁ ትልቁ ነገር የእግዚአብሔርን ቃል ማወቃችን ነው። ይወላችሁ እግዚአብሔርን ቃል የማናቅ ሰዎች እግዚአብሔር ከኛ ጋር እንዲሰራ ወይም እግዚአብሔር ሲናገረን ለእኛ እንደሆነ በፍጹም ሊገባን አይችልም። አሁን እናንተ በተለያየ ጊዜ የሚወጡ ትምህርቶችን ስታዳምጡ ከህይወቴ ጋር ተገናኘ ለምን ትላላችሁ? ደግሞም አንዳንድ ጊዜ ያ ከህይወታችሁ ጋር የተገናኘው ነገር ኑሯችሁን ደሞ ሲመራው ታያላችሁ። ይሄ ለምን መሰላችሁ? ውስጣችሁ የገባው እግዚአብሔር ቃል ከእግዚአብሔርን ሀሳብ ይተረጉምልናል። አያችሁ፣ እግዚአብሔር የሚፈልገው ይህንን ነው። እየተናገረ ነው፣ እያበረታ ነው፣ ያጽናና ነው። የሚለን በውስጣችን ያስቀምጥነው ነው እግዚአብሔር ቃል ነው። አንድ እግዚአብሔር ቃል ያልተማረ ሰው ግን እግዚአብሔር ይናገር ሰይጣን ይናገር ለይቶ ሊያውቅ አይችልም። እና ዮሴፍ መንፈሳዊ አባት አለው፣ እግዚአብሔር ፍቅር አለው፣ ግን የእግዚአብሔር ቃል እውቀት ግን ብዙ የለው። ምክንያቱም እግዚአብሔር ሲናገረው ምንድን ነው ብሎ ነገሮቹን ይተረጉማቸው ይገባው የነበረው በህይወት ሰልፍ ውስጥ ከተማረ ከታሰረ፣ ብዙ መከራ ካየ ከዓመት በኋላ እና አሁን ቤት ውስጥ አባቱ ቤት ውስጥ እያለ የተመለከተው ህልም እግዚአብሔር ለእሱ የላከለት መሆኑ ግልጽ ብሎ አልታየውም። አስገርድሞታል። ህልሙንም ተናግረዋል፣ ግን እግዚአብሔር ከሱ ጋር እንደነበረ ግን አላስተዋለም። አሁን እኛ ያለነው ሰዎች እመናን እንደሚሰማን ማለት ነው። እግዚአብሔር ከኛ ጋር አለ በእርግጥ የምንልበት ጊዜ ብዙ አለ። እግዚአብሔር ከኔ ጋር አለ፣ ሰባኪው የሚለው ዝም ነው ወይስ ወደሱ እንዲለይ ነው የሚናገረኝ ብለን አናቅ ነገሮቹና እግዚአብሔር አጠገብ አለ የሚለው ነገር አልገጣጠም ሲለን ዮሴፍ እግዚአብሔር ከሱ ጋር እንደነበረ ማሳያ ነው። እንግዲህ ይህን ሕልም ሲመለከት ነገር ግን ይደርስበት የነበረው ነገር እግዚአብሔር ከሱ ጋር እንዳለ የሚናገር አይመስልም። ሄዶ ከወንድሞቹ ቤት ወንድሞች ሰግዱልሃል ብሎ ተርጉሞለታል እኮ አባቱ ልንሰግድልህ ሊሆን ከእናትህ ጋር ሆነ ብሎት እሱንም አላስተዋለም። ይሆነ ያለው ግን ይሰገድለት አይደለም ወንድሞቹ እጅና እግሩን አስረው ጉድጓድ ሲጥሉት ነው የተመለከተ። እንደገና ደግሞ አንደኛው ተነስቶ እንሸጠው አለ ይሁዳ ተነስቶ ከጉድጓድ ጴጢፋራ ከሚገዛቱ በፊት እስማኤላውያን የሰው ነጋዴዎች ባሪያ ፈንጋዮች አግኝተው ነው የገዙት። ባሪያ ነው የሆነው። ንጉሥ ወይም ገዢ ወይም የሚሰገድለት ሰው ይሆናል ተብሎ እሱ ግን እየሄደ ያለው ወደ ታቸው ወደ ቁልቁለት ነው የሚመስለው። ወደ ባሪያ ሻጮች ገበያ ነው ይሄደው ይሰግትላል የተባለው ዮሴፍ ግብፅ ሀገር ራሱን ባሪያ ገበያ አገኘው፣ እንደ ከብት ሽሸጥ አገኘው። ቤጤፋራ የተባለ ሰው ገዝቶ የቤት ሰራተኛ ሲያደርገው ያገኘው። ይህንን እየተመለከተ እግዚአብሔር ከኔ ጋር ነው ብሎ እንዴት ሊያስብ ይችላል ዮሴፍ? እንዴት የተነገረልኝ ቃል ያየሁት ህልም እውነት ነው ብሎ ሊያምን ይችላል? እንግዲህ ይሄ ማለት እኛ የሚሰማን ስሜት ማለት ነው። እያችሁ አንዳንድ ጊዜ ትለፋላችሁ በእግዚአብሔር ፊት በቀናነት ትገባላችሁ ትወጣላችሁ፣ ታገለግላላችሁ በተለያየ መንገድ በገንዘባችሁም በጊዜያችሁ። ግን የሚሆነው ነገር ሌላ ተቃራኒ ነው፣ እናንተን የሚያገል እናንተን የሚጥል በህይወታችሁ ውስጥ ተስፋ እንዳይተሰማችሁ የሚያደርግ ሁኔታ ነው የሚከሰተው። እና እግዚአብሔር ከእኔ ጋር አለው እንዴት ብለን እናስባለን ታዲያ? እግዚአብሔር መቼም በነ ዮሴፍ አስተማረን እንጂ ዮሴፋን በማን ይማራል በማን ይማራል? ቢሰዎች እኛስ? ብዙ ምሳሌዎች፣ ምስክሮች በዙሪያችን አሉ። እንዲያ ሆነው በታች ወርዶ ወደ ላይ እየተመለሱና ይወጡ እንደ ዮናስ በአሳ ሆድ ውስጥ አድረው ተመልሰው ደግሞ እንደገና ወደ ቤተ መቅደስ ገብቶ የሰበኩ አሁን እንደዚህ እንደ ዮሴፍ ባሪያ ሆነው በኋላ የነገሱ ሰዎችን እናውቃለን፣ ተምረናል። ምስክሮች ስላሉ ማለት ዮሴፍ ግን በማን ይማራል? እርግጥ ነው ዛሬም ዮሴፍን የማያውቅ ትውልድ አለ። ዛሬ የመጽሐፍ ቅዱስ ላይ የተጻፈውን ታሪክ በሕይወቱ በቅጡ ያልተረዳ ሰው አለ። በሕይወቱ የሚገጥመው ነገር ለሕይወቱ ብቸኛ እሱ ብቻ የገጠመው የሚመስለው ሰው እኮ አለ። ሲሸጥ በወንድሞቹ ሲካድ በእህቶቹ፣ በእናቱ ልጆች፣ በእናቷ ልጆች፣ በትዳር አጋር፣ በጓደኛ፣ በፍቅረኛ፣ በንስሓ አባት በካህን ሲካድ አንድ ሰው ዮሴፍ የደረሰበትን ነገር ካልተማረ ብቻውን የተካደ ነው ሊመስለው የሚችለው። የተጎዳ ነው የሚመስለው ስንት ሰው የወጋው ሰው ነው እዚህ ጉባኤ ውስጥ ይህን ትምህርት የሚያዳምጡ፣ ግን ከዮሴፍ የተማረ ሰው፣ የእግዚአብሔር ቃል የሚያውቀው ሰው ብቻ ነው። ሌላው ግን ብቻውን እሱ የተጎዳ ሊመስለው ይችላል። ስለዚህም እግዚአብሔር ከኔ ጋር እንዴት አለ ትሉኛላችሁ? ይላል ይስቃል። አንድ ወጣት ከባድ ችግር ውስጥ ገባ። ክፍለ አገር እያለሁ ሳገለግል እና አንድ ቀን ሄድኩኝና ያጽናናሁት፣ ያጽናናሁት ወጣት ነው። በጣም መስራት ፈልጋል፣ ስራ የለም። ከባባድ የቤተሰብ ችግር ውስጥና ቤተሰብ ኃላፊ ምን፣ እናቱ ሞታበት ቤተሰብን ይመራል። የሚበላው የሚጠጣው እስኪ ጠፋ ድረስ ተቸግሮ የነበረ ልጅ ነበር። እና እኔ ግን የሚያጽናና ቃል ሄጄ ነገርኩት። ቀለደብኝ። እግዚአብሔር እንደሚረዳው ቀን እንደሚቀየር ነገርኩት። ቀዳዳ ምንጮቹን አሳየኝ፣ የደረቀውን ኩሬ ያሳየኝ። እንዴት ነው ህይወት ይቀራል የምትለኝ? አታይም ወይ ወንድሜ? ዲያቆን አሸናፊ ነበርኩ፣ ያ ዲያቆን አሸናፊ። አታይም ወይ? ህይወቴ እኮ እንዲህ ነው። ምን ማለት ነው? ምን ብለን የምታጽናናኝ? ምንጮቼ ደርቀዋል፣ ደመና ሰማይ ላይ የለም አለኝ። እኔ ግን ደፍሬ እናምኜ አጽናናት እግዚአብሔር ከሱ ጋር እንደሆነ ምክንያቱም በምድረ በዳ ውስጥ እግዚአብሔር ሲያሳድገን እኛን ሁላችንን አብሮን እንደሆነ እየነገረን ነው። ያሳደገን ባዶ እግራችንን እየሄድን እግዚአብሔር አብሮን እንደሆነ ግን እናምን ነበር። እውነቴን የምነግራችሁ እናት አባት ቤት በር ዘግቶብን ጦም እያደረን እግዚር ከኛ ጋር አለ ብለን እናምን ነበር። ምንም እኮ አዲስ ነገር የለውም። እግዚአብሔር ምንም በሌለበት ምድረ በዳ ይመለካል። እንዲሁም ልጆቹን በምድረ በዳ ውስጥ ነው የሚያሳድገው። ስለ ዮሐንስ መጥምቅ የተነገረውን አናነብባችሁም? ለእስራኤል እስከታየበት ቀን ድረስ በምድረ በዳ ኖረ። ሁላችንም እንደዚህ ነን። እስከታየንበት ቀን ድረስ ተሞሽረን፣ ተድረን፣ ተከብረን፣ ሰው ሆነን፣ ተክነን፣ አንቱ ወይዘሮ ተበለን እስክንታይ ድረስ እኮ አፈር ውስጥ ነው ያደግነው፣ አፈር ውስጥ ነው የኖርነው። ያሳደገን እግዚአብሔር ግን ነበረ፣ ከኛ ጋር ነበረ። እንደፈለግነው ሳናገኝም ነበረ እግዚአብሔር እንደተመኘ ነውም ሳንሆን ነበረ፣ ጥሩ ልብስ ሳንለብስም ጥሩ ጫማም ሳንጫማ እግዚአብሔር ከኛ ጋር ነበረ። ለኢትዮጵያ ልጆች ችግር ብርቅ ነው ወይ? ለኤርትራ ልጆች ችግር ስደት ብርቅ ነው ወይ? እግዚአብሔር ግን ከኛ ጋር ነበረ። ቃልስ በርኒ እግዚአብሔር የለም ያለው ማን ነው? እስር ቤት እግዚአብሔር የለም ያለው ማን ነው? አልሰማችሁም? አባቶቻችን በሰዓታት ጋር ከዮሴፍ ጋር ተሸጥክ ብለው ሲዘምሩለት አብሮም ይሸጥ አብሮም ይሄድ አብሮም ይሰደዳል። ቆይቶ ነው የሚገባን። ዮሴፍ አልገባው ቤጥፈራ ቤት ከደረሰበት ግፍ ሚስቱ ስታሳስሮ በሐሰት ስሙን አጉድፋ እሱን የመሰለ ታማኝ ሰው ስሙን አጉድፋ በግብፅ ሀገር እስር ቤት ሲወድቅ እግዚአብሔር ከሱ ጋር እንደነበረ አላስተዋለም። ይህንን የሚመስል ንግግር የተናገረበት ቦታ ኦሪት ዘፍጥረት ምዕራፍ አርባ ቁጥር 14 ላይ ነው። ነገር ግን በጎ ነገር በተደረገልኝ ጊዜ እኔን አስበኝ አለው። የአንድን የፈርዖንን አገልጋይ ቤት በድሎ እስር ቤት መጥቶ ታስሮ እያለ እንደሚፈታ ትንቢት ህልም ከነገርለት ከተረጎምለት በኋላ ነገር ግን በጎ ነገር በተደረገል ጊዜ አስበኝ፣ ምሕረትም አድርግልኝ፣ የእኔንም ነገር ለፈርዖን ነገረ፣ ከዚህ ቤት አውጣኝ። እኔም ከብርሃን ሀገር ስርቀው አምጥተውኛል፣ ከዚህም ደግሞ በግዞት አኖሩኝ። ምንም አላረኩም። ምንም የሚከራከርለት ሰው የሌለ በግፍ መታሰሩን የሚረዳው ሰው የሌለ እንደሆነ ለፈርዖን እንዲነግርለት ፈርዖን እንዲረዳው ፈለገ። ዮሴፍ የሆነ ቀን ያምናል፣ የሆነ ቀን ይደክማል። አሁን እዚህ ጋር ፈርዖንን አመነ እንደሚያስፈታው። ምክንያቱም እግዚአብሔር አለ ብሎ አለ። ያለው እግዚአብሔር አስገራሚ ዝምታ ውስጥ ነበር። የሚረዳም አይመስልም ነበር። ቀን የሚቀይር አይመስልም ነበር። ሲነሳ ግን ጠላቶች ይበተናሉ። ዳዊት ይላል እግዚአብሔር ይነሳ ጠላቶች ይበተናሉ። በቃ ከሳሾች ይበተናሉ። ሰነፍ አይምሮ ጸጥ ይላል። ክፉ ልብ አደብ ይገዛል። አይሆንም የሚያሉ ነገር ሲሆን የገዛ ልባችን አይናችን ይደነቃል። እርኩሳን መናፍስት በዙሪያችን አይሆንም፣ አይሆንም ተስፋ የለም የሚሉን ሁሉ ጸጥ ይላሉ፣ ይበተናሉ እስኪነሳ ድረስ ነው እግዚአብሔር እንጂ። እግዚአብሔር በችግርም ጊዜ አብሮን አለ። በመከራም ጊዜ እግዚአብሔር አብሮን አለ። በመታሰርም ጊዜ እግዚአብሔር አብሮን አለ። በብቸኝነትም ጊዜ፣ ስራ በማጣትም ጊዜ፣ ልፋታችን ድካማችንም መቆጠራቀቶች በተናቅንበትም ጊዜ፣ ሰው ባልተረዳንም ጊዜ እግዚአብሔር አብሮን አለ። አለቆቻችን፣ የስራ ባልደረቦቻችን ምንም እንደማንጠቅም ባሰቡንም ጊዜ እግዚአብሔር ከኛ ጋር አለ። ማይለወጥ እውነት ነው። ሁኔታው ግን ቅድም እንደተባለው እግዚአብሔር ከኛ ጋር እንዳለ ላያስመስል ይችላል። ግን እግዚአብሔር ከኛ ጋር አለ። ዮሴፍን ከእስር ቤት ያወጣው ፈርዖን አይደለም። ራሱ የሰራት ጌታ እግዚአብሔር ነው። ሕልም ተርጉም ብሎ ልኮ ነው። ጥበብ ሰጥቶ ነው። ያኔ ገባው። ያኔ ገባው በ ለካ እግዚአብሔር ከኔ ጋር ነበር፣ ልካ እግዚአብሔር ደግ ነው አለ። ያኔ የወንድሞቹን በቀል ተወ። ወንድሞቹን ለመበቀል እንኳን አልፈለገም። እግዚአብሔር ያደረገለት ቸርነት በለጠበት፣ ገባው። እግዚአብሔር እንዲገባችሁ ልባችሁን ያስፋ። እግዚአብሔር እንዲገባን ልባችንን ያስፋ። እየጫ አጠገባችን ያለ ጌታ እንዲገባን ይርዳን። እግዚአብሔር ይመስላል አንዳንዴ ነገር ሲደራረብ አይሄ በቃ ትቶን ሩቅ ሀገር ሄደ የሚመስለን ጊዜ ለእግዚአብሔር ሩቅ ሩቅ ሀገር በ ፈጽሞ ላይሰማ ላይ ለማ እሱ ግን ስሜታችን ነው። ስሜትና እውነት የተለያዩ ናቸው። እውነት ግን እግዚአብሔር ከኛ ጋር አለ። አንዲትም ማይክሮሰከንድ ተለይቶ አያውቅም። እየሰራን፣ እያስተማረን የጠራቢው ልጅ ኢየሱስ እየጠረበን፣ ድንጋይ አይደለን። እኛ እንቅፋት እኮ ነን። ለገዛ ራሳችን እንቅፋት እኮ ነን። ለሰው ብቻ እንዳይመስለን ለገዛ ራሳችን ለገዛ ራሳችን እንቅፋት የሆነውን እኛን እየጠረበ የሚያስተካክል የሰራዊት ጌታ ኢየሱስ ክርስቶስ አጠገባችን ስላለን ነው። እየሰራን ነው እንጂ ቀኑ ሲደርስ ታዩታላችሁ። የመጎብኘታችሁ ቀን ሲደርስ፣ የመታያችሁ ቀን ሲደርስ፣ የመድረስ ቀን ሲደርስ፣ የልልታ ቀን ሲደርስ፣ ይስሐቅ ተወልዶ ምስትቁበት ቀን ሲደርስ ሰለታችሁ ሞልቶ ልልድ የምትሉበት ቀን እስኪደርስ ድረስ ነው እንጂ ያን ይገባችኋል ያን ይገባናል። እግዚአብሔር ልጆች፣ ይህ እንዳትረሱ፣ ሁልጊዜ እግዚአብሔር ከእኛ ጋር አለ። ሰማሉ በልቦናችን ይጻፍ። ፍጹም የሆነች ቸርነቱ ሕይወታችንን ኑሯችንን ትባርክ። መንፈስ ቅዱስ ልባችንን ይቀድስ፣ ቤተሰቦቻችንን ይቀድስ፣ ልጆቻችንን ይቀድስ፣ ስራችንን ይቀድስ፣ የእጆቻችን ስራ የተባረኩ የሆኑ የእናታችን ሜታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ቀሲስ አሸናፊ ነኝ። ኮሜንት ሳታርጉ ላይክ ሳታደርጉ አንዳችሁም እንዳትወጡ። እንዲህ ስታረጉ ዩቲዩብ ይሄ ትምህርት ብዙዎች እንዲሰሙት ያደርገዋል ማለት ነው። ያሳሰብኳችሁንም የመንፈስ ቅዱስን ቤተክርስቲያን ማሳሰቢያ አትርሱ። ቀሲስ አሸናፊ ነኝ። ሰላም